እናት ብትሆን እንደዚህ ያደረገች መሸጠ አይቀርም ነበርና የጆሲም እናት እኔ እናት ማለት ስለሆነች ስለዚህ ይሄንን ውሳኔ ወስኛለ። ማለት በጣም ስለምወደው የሆነ ነገር እንዳይሆንብኝ እንኳን አድርጌው አላውቅም። እውነት በጣም ነው የምሳሳለት፣ በጣም የምር ነው። ያዘው፣ እናቴ ሰጠችኝ፣ ወርቅ ሸጥኩት። ሰላም ቀልድ ነው። እንዲያሽው ለምን እኔ ጆሲ እናት አይደል ካለው ችግር ይበልጣል። እናቴ ትሙት ይሄ ብር ይመለሳል። ጆሲ እንዴት አንቺ የስንት ሺህ ብር ወርቅ ይሄን ሽብር ትሰጫለሽ? ነይ ጆሲ እኔ ላለ ወርቁ ይመለሳል። ጆሲ አይሆንም። እንዴት እንደዚህ ያደርጋሉ እነሱ እራሱ ህፃን ነሽ ብለው ነው አመል ያለብኝ እኔ ሦስተኛ አይቼ ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ከሀገር ውጭም ሀገር ውስጥም ያላችሁ ሰላማችሁ ይብዛልኝ፣ እግዚአብሔር ከእናንተ ጋር ይሁን። ሰሙኑን ጠፍተናል ቤተሰብ አዎ። እና ባለፈው እንደነገርናችሁ ነው አንዳንድ ነገሮችን እያስተካከልን ምናምን ስለነበረ ነው እና በዛ በዛ ምክንያት ጠፍተናል ቤተሰብ። እና ደግሞ ባለፉን ብለነዋል። ቪዲዮቻችን እየታዩ አይደለም ሰሞኑን ምን እንደሆነ እኔ እንጃ። ለሁሉም እንዲደርስ ቪዲዮችን ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ከጎናችን ሆኑ ደግፉን፣ ማለት ነው። ዛሬ አንድ ቪዲዮ ይዤላችሁ መጥቻለሁ ቤተሰብ። ትንሽ ከፍቶኛል ደብሮኛል። እና የእሱን ምክንያት በዛው ልነግራችሁና በዛው ሁሉንም ነገር እንድታቁት ነው ይሄን ቪዲዮ ይዤላችሁ የመጣሁት ማለት ነው። የነበረኝ ምክንያት ከትላንት ወዲያ ከጆሲ ጋር ቁጭ ብለን እያወራን ባለንበት ሰዓት ላይ የጆሲ እናት ደውለውልን ነበረ። በጆሲ ስልክ ደውለውለት ገንዘብ በጣም እንደሚያስፈልጋቸው ምናምን ነገሩት ማለት ነው። እና አላቅም በዛ ሰዓት የተሰማውን ስሜት ፊቱ ላይ ያየሁትን ነገር ምናምን፣ እኔ እንጃ በጣም ከባድ ነው። በጣም ደንግጦ ነበረ። በጣም እኔ እንጃ አላወቅኩም ብቻ በጣም የተረዳሁት አላቅም ገንዘብ እጁ ላይ ሳይኖር እንደጠየቁት ነው። እና በቃ በዛ አይነት መንገድ አድርጌን የተረዳሁት ቢኖረ ኖሮ እንደዛ አይደነግጥም ምናምን ብዬ አሰብኩኝ። ና በጣም ሲጨናነቅ አየሁት። እንደዛ ሲጨነቅ አይች አላቅም፣ ሲከፋው አይቸው አላቅም ጆሲ። እውነቴን ለመናገር በጣም ደበረው ጆሲ። በዛ ልክ ተጨንቆ ደብሮት ከፍቶት አይቸው አላቅም እውነት ለመናገር ነው እና እናቱ የጠየቁት ገንዘብ ቀላል አይደለም። ቤተሰብ እና እውነቱን ለምናገር ለዛ ይመስለኛል በጣም የተጨነቀው የደበረው። ና አንድ ነገር ላረግለት አሰብኩኝ በጣም ከምወደው በጣም ከማከብረው፣ እኔ እንጃ ቃል ይልኝም። ና በጣም ከምወዳት እናቴ የሰጠኝ ስጦታ አለ። ና ግዴታ ሆነ በቃ። አይሸጥም ስጦታ አውቃለሁ፣ ስጦታ አይሸጥም አይለወጥም እስከ ዘላለም ነው ግን የጆሲ እናት ማለት የኔም እናት ናቸው። የኔም እናት የጆሲ እናት ማለት ናት። ና በእኔ ቦታ እሱ ቢሆን ኖሮ እስከዚህ ቀንም አይታገስም ነበር፣ ወዲያው ነበር የሚያደርገው እርግጠኛ ነኝ እና እኔ ዝም ማለት አልቻልኩም። ለዛ ይህን ሀሳብ አሰብኩኝ። በጣም ጨነቀኝ፣ አሰብኩበት በጣም በጣም ግን ካለው ችግር አይበልጥም አልኩኝ። ና ውሳኔ ወሰንኩኝ። በዚህ አጋጣሚ አልነገርኳትም ለማዘር ና ይህን ቪዲዮ ስታይ ሊደብራት ሊከፋት ይችላል፣ ግን በጣም ይቅርታ፣ በጣም በጣም ይቅርታ። መልሼ እንደምገዛው አውቃለሁ፣ ነገሮች ከተስተካከሉ በኋላ የኔ እናት እንደዚ አይነት ችግር ውስጥ ብትገባብኝ፣ ገንዘብ ቢያስፈልጋት፣ በጣም ይሄን ያህል ገንዘብ ቢያስፈልጋት ኖሮ እርግጠኛ ነበርኩኝ። ምክንያቱም ይሸጣል፣ ይሸጠው ነበር። የኔ እናት ብትሆን እንደዚ ያደረገች መሸጠው አይቀርም ነበርና የጆሲም እናት የኔ እናት ማለት ስለሆነች ስለዚህ ይሄንን ውሳኔ ወስኛለው ማለት ነው። ቤተሰብ ሰው ችግር ውስጥ ሲገባ እጁ ላይ ያለውን ነገር ቶሎ መፍትሄ ወደ መፍትሄ ይወስደዋል ካለው ችግር ስለማይበስ ማለት ነው። ቆይ ቤተሰብ እንዲሁም ላሳያችሁ ስጦታውን ካሜራ ማን አሳይልኝ። አያችሁት? ቤተሰብ በጣም ነው የሚያምረው እና ቤተሰቦቻችን የሰጠችን ስጦታ ወርቅ ነው ማለት ነው። በጣም ነው የምወደው። በጣም በጣም ስለምወደው የሆነ ነገር እንዳይሆንብኝ እንኳን አርጌው አላውቅም እውነቱን። ለምን በጣም ነው የምሳሳለት፣ በጣም እና በጣም ከመሳሳቴ የተነሳ አርጌው እራሱ አላውቅም እውነቱን ለመናገርና እንዳይበላሽብኝ ምናምን ብዬ። ግን ደግሞ ይህንን እራሱ ነው መልሼ ችግር የለው ካለው ነገር ስለማይብስ ማለት ነው። እና የሚገዛኝ ሰው አዋርቻለሁ፣ እሺ የሚለኝ አይመስለኝም ኬት እንደመጣ ምናምን ብሩ አልነግረውም። ይሄንን እንደሸጥኩት ምናምን ካየው ከነገርኩት ምናምን ጭራሽ እሺ ስለማይለኝ ቪዲዮ በደረሰው ሰዓት ይየው። ቪዲዮ ሲደርሰው ማየቱ አይቀርም መቼም፣ ይሄንን ምናምን ማየቱ አይቀርም ይየው። እና ከዛ ኦልሬዲ ብሩ ከተላከ በኋላ ምንም ስለማይል ችግር የለውም። እሺ እንደማይለኝ እንደሚጨቃጨቀኝ በጣም አውቃለሁ፣ ግን ለማሳመን ሞክራለሁ። እሱ የተረዳሁት መሰለኝ፣ አላቅም ወንድ ልጅ አይጣ አይደለም የሚባለው። በስትክል እንደዚህ ምን ሆነ ነው ምናምን ምናምን ብዬ ጠየቅሁት፣ ካለፈ በኋላ ማለት ነው። ከትላንት ወዲያ ትላንትና ምናምን ጆሲ በጣም እየነበረ ነው። እኔ ገብቶኛል ነገሩ ምንድን ነው ምናምን ስለው፣ አረ ምንም ምናምን ይለኛ። በቃ መታቆት ጆሲ አይደለም። በጣም ተቀይሯል ፊቱ ምናምን በጣም ማለት ነው በጣም እና አጣው ብሎ አይነግረኝም። ለሴት ልጅ መናገር እንደዚህ ወንድ ልጅ ብር አጣው ምናምን ብሎ ለሴት መናገር ይከብደዋል። እና እኔ በተቻለኝ አቅም እሱ ለመረዳት እየሞከርኩኝ ነው ያለሁትኝ። እና ብቻ አማራጭ ከሌለ ምንም ማድረግ አይቻልም። ሁለት ሶስት ሰው አናግሬያለሁ፣ እና አንዱ እምቢ ካለኝ አንዱ ወደ አንዱ እላለሁ ብዬ ማለት ነው። ብቻ ግን መሸጡ አይቀርም። ብቻ ቤተሰብ አብራችን ሆኑ

በአስታወኩሽስ ቁጥር ብቻዬን በአስታወስኩሽ ቁጥር ብቻዬን አንቺ ሌለሽበት ብቻዬን ስትተብ ምድር ብቻዬን ስትተበኝ ምድር። እንግዲህ ቤተሰቦቻችን ወርቁም ሸጨው መጥቻለሁ ማለት ነው። የሆነ ስንት መነገር እንጂ ማልቀስ እንፈልግለን ለጆሲ ስለመደርስለትም መደሰትም እፈልግ ያለሁ ሁለት አይነት ስሜት ውስጥ ነው ያለሁት። ሁለት አይነት ስሜት ውስጥ ማለት ነው። ግን መልሴ ስለመገዛ ኢትስ ኦኬ፣ ችግር የለው እና ቤተሰብ ሻጮ መጥቻለሁ። ብሩ ይሄውና፣ ለጆሲ የምንሰጠው ብር ይሄውና ማለት ነው። ደውዬለታለሁኝ። ሰፈር ቆም ያለሁ ቶሎና ብዬዋለሁኝ። እየመጣው ነው አለኝ እና ሚለውን እንሰማለን እንግዲህ አብረን። እንግዲህ እሺ አይለኝም በእርግጠኝነት በእርግጠኝነት እሺ አይልም። ግን ግዴታ እንደሆነ ስለማያውቅ ደግሞ እሺ ሚለኝም ይመስለኛል። በቃ ዛሬ በጣም ግራ የሚያጋባ ስሜት ውስጥ ነው ያለሁት። በጣም በጣም ግራ የሚያጋባ ስሜት ውስጥ ነው ያለሁት። እኛ አላውቅም። ከችግሩ አይበልጥም ብዬ ማለት ነው። ከተገዛበት ዋጋ እማ ከገዛችበት ዋጋ ማለት ነው። በጣም በጣም በጣም ወርዶ በጣም ወርዶ ጥሪ ሲጠራልኝ ከችግሩ አይብስም ብዬ በተባልኩት ዋጋ አልተከራከርኩም። ሙ እሺ ያልኩት ማለት ነው። ከችግሩ አይብስም ብዬ ብቻ አብረን ነው ንስቲ ቤተሰብ እየጠበኩት ነው። እየመጣው ነው ብሎኛል። አብረን እስከ መጨረሻው ቤተሰብ ሰዎቻችን እየመጣ ነው እንዴት እንዴት አድርጌ እንደምጀምረው ብራ አመጣው እንደምለው እራሱ አላውቅም ይገለኛል እንዴት ነህ ቤተሰብ ዛሬ የሚታየው ጸጉሬን ነው የሚያምር። ዛሬ የሚታየው እሱ እ ጸጉሯ ወርዶ ወርዶ። እሺ፣ ዝፈንልኛ ግን የአንቺ ብቻ ነው የቤተሰብ ነው። ጸጉሯ ወርዶ ወርዶ በልልኝ። እሺ፣ ጸጉሯ ወርዶ ሰላም እንዴት ናችሁ ቤተሰቦች? ሳለን እኛ እግዚአብሔር ይመስገን። ያው ጸጉሯ አምሮበት ሳይ ዝም ብዬ ማለፍ አልቻልኩም። ቆይ ግን ምንሽ ዛሬ እኔ ሳላውቅ ምን ሳላል ምናምን ቪዲዮ ጀምራ ምናምን ጠበቀች። ጨርሻለሁ። ኦልሬዲ ለሄድ ስል ነው አግራ ወንድ ለሄድ ስል መጣክ። ጭራሽ እኔን አልፎ ቪዲዮ ጀምረሽ መጨረስ ጀመረስ? አዎ። ምን ይሳን ወለ ምን ማረግ ይቻላል እንግዲህ ማልቀስ። ምን ይሻላል? ማልቀስ ይሻላል። አይ ሲሪየስ ግን ሰላም አልካችሁ ብር ትክክል። አዎ እንዴ፣ ደህና ናችሁ? አረ ማርያም እናፍቃችሁናል። ምንድነው? አረ በቃ ሰሞኑን ቪዲዮአችን እየታየ አይደለም። አረ እሱን በቃ ያስተካክሉታል። አሁን እኮ ሁላችሁም እዚህ ያላችሁ በሙሉ ቪዲዮውን እንግዲህ ከመጀመራችሁ በፊት እሱ የሰራችሁ ኔ የሌለውበትን ላይክ፣ ሼር እያደረጋችሁ ሁላችሁም ጀምሩት፣ ጋይስ ሁላችሁም ማለት ነው። ይስተካከላል፣ ግን እናንተ ላይክ፣ ሼር ማድረጋችሁን አትርሱ። በቆንጆ በቆንጆ ስራ ወደ እናንተ እንመጣለን። ጨረስ በቃ ቸው በላቸው

አብረን ቁጭ ብለን ደውለው ምናምን ደንግጠህ ምናምን ከዛ ምንድን ነው ያሉት ምናምን ስልክ ሁሉንም ነገር ነገርክኝ ነው። አይ እውነት ለመናገር እሱን እዚህ ላይ መናገር አልፈልግም። ገብቻለን፣ ግን የቤተሰብ ጉዳይ የቤተሰብ ነው። ያኔ ያሳመንከኝ ሁሉንም ነገር ማወቅ አለባቸው፣ በችግራችንም በደስታችንም በሁሉም ነገር አብረው መሆን አለባቸው ስላልከኝ እኔ የማደርገው ነገር ከእነሱ የተደበቀ መሆን ስለማልፈልግ እንዲሁም ስለማልፈልግ ሁሉንም ነገር እንዲያውቁ ነው። ቪዲዮ እንትን እዬ መጡትና ደዛ ይጠየቁ። እውነት ለመናገር ልክ ነሽ። ያው ምንም ነገር ቢሆን ከቤተሰቦቻችን የሚደበቅ ነገር የለም። ሲጀመር አንድ የሶሻል ሚዲያ ሰው ያው የሚበላው ሁሉ አይቀሩም ማለት እንደ እንኳን ሌላ ነገር እና ደስ ብሎኛል። እንደዚህ ለእነሱም ለእኔም ግልጽ ለመሆን መሞከርሽ በጣም ውድጅዋለሁ

ሁለት ቀን ነው። ከትላንት ወዲያ ማለት ትላንትና ዛሬ ማለት ነው ሁለት ቀን ከዛሬ ጋር። የዛን ቀን በጣም ስትጨነቅ ምናምን እያየሁት ነበር ነው ። ከዛ የሆነ ነገር አስቤ፣ ምን አስብሽ? የኔ እናት አንቺ እኮ ችግር አለብሽ። በቃ እኔ አላውቅም፣ ለዚህች ልጅ ማለት ነው አሁን ላይ አላውቅም ለምን እንደሆነ እኔ ጋር ችግሬን መናገር እያቆምኩ ነው ድንገት ነው የሰማችብኝ። እውነት ለመናገር የዛን ራሱ ላይክ ከጎን የሆና መደበቅ አልቻልኩም፣ እና የሆነ ችግር አላት። ትንሽ ሰው ነን እኮ የሆነ ችግር መግጠሙ አይቀርማ። ያን ነገር ስታወራት ከእናንተ በላይ ለዛ ነገር እሷ መጨነቅ ትጀምራለች። እና ብዙ ነገሮችን አሁን ላይ በጅ ልደብቅሽ ነው፣ አልፈልግም፣ እና ትጨናነቂያ። በቃ ነው ነገር ነው፣ ያንተ ችግር ማለት የኔ ችግር ነው፣ የኔ ችግር ማለት ያንተ ነው ግን ደግሞ በዚህ ልክ እንድትጨነቂ አልፈልግም። ተጨንቄ እኮ አይደለም እኮ አስታውሺ፣ የሚጠየቁህ ምናምን ለዛ ነው እንደዚህ አልፈልግም፣ እንደዚህ ይሻለኛል በቃ። እና ለዛ ነው አስቤ ደወልኩልና፣ በጣም አመሰግናለሁ፣ ከኔ በላይ ስለምትጨነቂ ባይ። በጣም አመሰግናለሁ። አሁን ማለት ነው፣ ቃል ግባልኝ መጀመሪያ የሆነ ነገር ልናደረግ ነው። አሁን ማለት ነው የሆነ ነገር ልናደረግ ነው እና ቃል ግባልኝ። ምንድን የምን ቃል ነው የምገባው? የሆነ ነገር ልናደርግ ነው። ጆሲ ቃል ግባልኝ። ሰላም እኔ በዚህ ሰዓት አሁን ትዳር ምናምን አልፈልግም። ኧረ ቤተሰብ ስሙ ትዳር አለ። አይ ጭራሽ ልንገባ እንደ አይ እራሱ አይ ቁም ነገር የምን ቃል ነው የምገባልሽ? አትፈልግም ትዳር? እኔ አሁን ቀለበት ቀለበት ይዤ ቀለበት ይዤ አለሁኝ። ቀለበት ይዤ አለሁኝ። አንተ ትንበረከካል ታረግልኛለ። እሺ፣ ለቪዲዮ ነው በቃ የምር ግን ቃል የሆነ ነገር አድርገሽ ቃል ቃል

ከትናንት ወደ የተፈጠረውን አሁን አወራና ለእሱ መፍትሄ የሚሆን ብር ነው። በቃ ምን ለምን ማለት እንዴ! እናታችን ነው አይደል ለብር የጠየቀችው፣ ስለዚህ እና ቢሆንስ፣ ለምን ልክ ሶስት የምትከተው መልሰ፣ ለምን ነው እንደዚህ የምታደርጊው? ይችላል። ሰላም ምንድን ነው ብሩን? ያዘው ነው እያስጨነቅሽኝ ነው። ኬን ነው ያመጣሽው? እንግዲህ ብሩን አስገባ፣ ከእኔ ጋር ቁም፣ አትጨቃጨቅ። በቃ ሰላም ነው አሁን። ብሩን ኬን ነው ያመጣሽው? ጆሲ እሱን መናገር አልችልም። እሱ ልነግርህ እመቤቴ፣ ምስክሬን ከየት እንዳመጣሽ ይሄንን ብር እንድትነግሪኝ ነው። በጣም እየደበረኝ። እሱ ልነግርህ አልችልም። ሰላም እባክሽ ነገር እኮ ነው። እሱ ልነግርህ አልችልም በቃ። ለምንድን ነው? የት ነው ያገኘሽው? ጆሲ ምን ሆነ ነው? እኔ ልነግረህ አልችልም። በቃ ብቻ የማይሆን ነገር አድርገሽ ተጨናንቀሽ ይሄንን ብር ተበድረሽ አይደለም ያመጣሽዋ? አንተ ደሞ ሰላም፣ ተበድረሽ አይደለም ጆሲ? ምን ሆነ ነው? ነገር ምንድን ነው? ከየት ይሄ ሁሉ ብር? ማን ያበድረኛል? 20 ሺህ ብር ሁሉ ማን ያበድረኛል? እሺ ከየት ነው ያመጣሽው ታዲያ? ጆሲ፣ በእናትህ። በቃ ዝም ብለን ካው ሰደውና ላከው ብሩን በቃ አይቻል። አስገቢ ብሩን። ከስሽት ከዛ ኬት እንዳመጣሽ ነው ያይ። ጆሲ ምን ሆነ ነው? ሰላም፣ እግዚአብሔርን እየጠበቅሽ ይሄን ያመጣሽ እኔ ምንም ተበድረኝ አይደለም። ማንንም አያበድረኝም። 20 ሺህ ብር ሙሉ ማንም ያበድር ሰው የለም። ኩክ ነው ኩክ ነው ያመጣሽው? ነው ሰላም፣ ጆሲ በቃ ከነገርኩህ አትቀበለኝም በቃ ውስጥ ብሩን እኮ ስትሰጠህ እኮ ደስተኛ መቶ ነበር ይመስለኝ። ይሄን ብር ከዚህ ውስጥ አስገቢ። ከዛ ከየት እንዳመጣሽ ንገሪኝና ወደ መጣበት ይመለሳል። ይሄ ብር እንዴ ጆሲ ሰላም ከየት ነው? ስትናደድ በጣም እያስፈራኝ ነው በቃ። ቪዲዮ ይቁም ወይ? እሺ አቁም። ሲጀመር ይሄን ለመቅረጽ ነው እዚህ ድረስ የጠራሽኝ? ሰላም ንገሪኝ ምንድነው? እሺ በቃ ንገርኝ። ወርቄን ሸጠሽው ነው ማለት? እናቴ ሰጠችኝ ወርቅ ሸጥኩት። ሰላም ቀልድ ነው እንዲያሹው ለምን እኔ ጆሲ እና ታዲያ ካለው ችግር ይበልጣል እንዴ እንዴት እንደዚህ ታደርጊያለሽ ሰላም እኔ ጆሲ አንተ ደስ የሚልህ እኮ መስሎኝ ነበረ? እኔ እኔ ለእናታችን ችግር የደረስኩ መስሎኝ ነው በቃ ለምን እንደዚህ አደረግሽ ቆይ አይደለም ጆሲ ስማኝ እኔን በፈጣሪ እናትሽ የሰጠችሽን ውድ ስጦታ እንዴት ትሸጫለሽ? እህ አንተ ብትሆን አታደርገውም። አንቺ አንቺ እንደዚህ አይነት ውሳኔ ከመቼ ወዲህ ነው? እንደዚህ በቃ ሁሌ ሰው በተጨነቀ ቁጥር ያለ የሌለሽን ነገር እያወጣሽ መሸጥ ነው? እየተበድርሽ ለማን መስጠት ነው? እኔ ያው እያስጨነቅሽ ነው በጣም የእኔ የሸጥሽው። ሲጀመር እኔ ብር አጣሁኝ ብያለሁ ሰላም አንቺ ገና ለገና አብረን ተቀምጠን ድንጋጤን ስታይ ነው ለኔ ለመድረስ እንትን ያልሽው እኮ አይደለም። እኔ ሁለት ቀን ሙሉ እንደዛ ደብሮ እኮ ነበረው። ለምንድን ነው እኮ እኔ የደበረኝ በምን እንደሆነ መጀመሪያ እና እርግጠኛ እንደሆነ እውነት ለመናገር እግዚአብሔር ምስክሬን በዚህ ሰዓት እኮ ለኔ መድረስ ትልቅ ነገር ነው፣ ግን ደግሞ ማይሆን ነገር ነው ያደረግሽው። ሁለተኛ የኔ ምክንያት ማወቅ አለብሽ እንዴ። እኔ ሲጀመር የደበረኝ እኮ የምኖረው እኮ ለእናቴ ነው። ያለኝን ሁሌ ነው የምልክላት በየወሩ ግዴታ ለሷ የምልክው ገንዘብ አለኝ ግን እኔ ዛን የደነገጥኩት አለ አይደል በወሩ ልክላት በየወሩ በየወሩ የምልክላት ልክላት ከዛም በኋላ ድንገት በመሀል ደውላ ብር አነሰ ስትለኝ የምልክላት ነገር አነሰ ብዬ ነው ራሴን እየወቀስኩ የነበረው እንጂ ሰላም ሰላም የማይደረግ ነው አይደል እሺ የት ነው የሸጥሽው ለማንኛውም በጣም አመሰግናለሁ ግን ከዚህ በኋላ ላንቺ አንድ ነገር አላማከርሽም። ምክንያቱም እንደ አንቺ ወርቅ የሚባል ነገር ትሸጫለሽ። እኔ እኮ ጆሲ እኮ ነኝ እንደዚያ አልመሰለኝም። እኔ እኮ ጭራሽ እጅ ላይ እኮ ብሬ የሌለ ነው እኮ የመሰለኝ። እንደዚያ ቀን ይደብራታል። እኔ ይቅርታ ጠይቂያታለሁኝ። ቆይ ስንት ብር ነው የሸጥሽው ሲጀመር ወርቁን? ያው እኮ ጆሲ፣ ሀያ ሺህ ብር እዚህ ጋር ያለው ሀያ ሺህ ብር ነፃ ወስደሽ የሸጥሽው፣ ትመጫለሽ በነፃ አየሻ፣ ህፃን እንደሆንሽ አይተው አንቺ ላይ እነሱም ተጫወቱ። የት ነው የሸጥሽው ማለት ነው። ይመለሳሉ። መመለስ የለበትም። ብሩን ያለኝ እኔ ብሩ አለኝ። አውቀህ ነው ጆሲ፣ አውቀህ ነው። ብሩ አለኝ እኔ እልክላታለሁ ነገ በቃ። እኔ እንደዚህ አትጨናነቅም ነበር ቢኖርህ። እንደዚህ አይደለም። እሷ ሌላ ቦታ ነኝ፣ ነገ ትልክልኛለህ ስላለችኝ ነው። ስለዚህ እኔ ነገ ልክላታለሁ አሁን አንቺ ነይ ነይ እናቴ ትሙት ይሄ ብር ይመለሳል እንዴት አንቺ የስንት ሺህ ብር ወርቅ ሀያ ሺህ ብር ትሸጫለሽ ነይ ጆሲ እኔ እላለሁ ወርቁ ይመለሳል ጆሲ አይሆንም እንዴት እንደዚህ ያደርጋሉ እነሱ ራሱ ህፃን ነች ብለው ነው እንዴት እንደዚህ ያደርጋሉ ነይ የት ነው ቦታው ሰላም የመጨረሻ እንጣላለን ይሄ ወርቅ መመለስ አለበት ብር እያለን የእናት ስጦታ ይሸጣል ነይ ሰላም ነይ ቶሎ ቶሎ